እንዴት ናችሁ ከሚንቅሽ ባል ጋ የነፍስ ትስስር ውስጥ ያለሽ እህት ካለሽ ይንቀለም ቼክ አውት ያደርግ ቼክ አውት ያደርግ አሜን በይ የሚንቅሽ ባልጋ አንቺን ከሚያከብር ከሚያዋርድሽ ጋር ከተጠመደ ሰው ጋር ጊዜውም ቆይ ቆይ ከስራ ሚቀቦት ሪፍሬዝ ና አንቺን ከሚያከብር አንቺን ከሚያዋርዱ ጋር ውሉ አዳም ካረገ ወንድ ጋር ቼክ አውት የአንቺ የቀጠረው ጊዜ ጌም ጊዜ ከአንቺ ተቀናቃይ ለሆኑ ሰዎች ገንዘብ ልከው ለጠላቶች ገንዘብ ልኮ ጊፍት የሚያሰጥ ዋልጋ ያ ቼክአውት ያደርግ ይንቀል ጀምሬ ይንቀል። እናቴ ምን ትላለች? በእድገት በእድገትም ከላያችን ላይ ይነሳ ትላለች። የሆነ ሰውዬ ጎረቤታችን ነበርና በእድገትም ይነሳ በቃ ዲቪ ድረስም ብላ ወደ ሰማይ ውድ ይልከዋለች። ጆን ሰውዬ ነው። አሜን። ውዶች ማሮች ፍቅሮች እንዴት ናቸው? ዛሬ እንዴት ነው? ባይ ዘ ወይ ከሰው ጋር ስትጣሉ ጄነራል ስድቦችን አትሳደው፣ ጄነራል ስድቦች ቢካዝ ዩ ዶንት ኖ ሁ ዩ ዊል አፌክት ጄነራል ስድቦች ጠቅለል ተደርጎ ከእንቁርቲ ጋር ከተጣላችሁ ፎከስ ኦን እንቁርቲ። አይደለም ሁለት ሺህ አስራ ስምንት ጋልች ይዋረዳል። እሱ ላይክ በበጀትም ተይዟል፣ በበጀትም ተይዟል። ች ይወረዳል። ሁለት ሺህ አስራ ስምንት በነፍስ ትስስር ውስጥ ያሉ ሰዎች ይወጣል፣ ነጻ ይወጣሉ የምሬን ብልትሽ የተያዘብሽ ሴት ነጻ ትወጫለሽ ብልትሽ ትይዞት ጉምሩክ ይዞት ማን ይዞት እንደሆነ አላቅም ብቻ ግን ነጻ እወጣለሁ ነጻ ትወጣለህ ወይ ያንተም ተይዞል ከሆነ ነጻ ትወጣለህ ሁላችን ነጻ እንወጣለን እንዴት አልጨምር ማናት ባለሽ የነጠቀችሽ እግዚአብሔር ይባርካስ

ያንቺም ገላግላሻለች አሜን ጌታ ይባርካት ጸልይላት ሰላማዊ ትዳር እንዲሰጣት ያ ከምን ጋር ተጥብሽ ጸልይላት ሰላም ስጣችሁ ባርካችሁ ሁሉ ነገር ይሳካለት ኑሮ ይድመቅለት ዋናው በሰላም ነው ኤኒዌይ እንዴት ናችሁ ደናላችሁ ወይ አንዳንድ ሴቶች አላችሁ ብልታችሁ ይሆን የለም ዓለምን የሚቀይር እግራችሁ መሀል ያለን የሚመስል የሰውን ባህልን የሆነ ፓወር ይሆን የለም። የኒውክለር ፕላንት እግሮች መሀል እንዳለ እንዳለ የሰውን ባህል የምታባቢ በምን ፎቶ? በእርቃን ፎቶ በሜዳ ጨቀጭቀው ሚስት ካለችው አባትዬ ምንዬ እያልሽ የኔ ጌታ እያልሽ እዛ ሚስቱ ስጨቀጭቀው መጥቶ አንቺ ፔጅ ስር ከሰል ያቀጣጥላል። በነገራችሁ ላይ እኔ ማሜዳኛውን መወዳት ሪዝን ንገራችሁ ሽዶን አፌክት ፒፖል ብዬ አምናለሁ ማሜዳኛው ጠጣሽ ካላችሁ እኔ ጋር ልመጣችሁ። ጠጥታ ደነሰች። እኔን ዳንሱን ብችል ኮንፊደንሱ ቢኖረኝ እገላበጥ። ቱኤም ላይ ሙዚቃ ድምቅ አርጌ አስነካው፣ ንኪ፣ አስነካው። አቅሙ የለም እንጂ ቱኤም ላይ እንቅልፍ ሰዓት ልጆች ግን አይነሱም። በዚህ ሰሞን ባየሁት ነገር ባየሁት ነገር እኔ እግዚአብሔር ይመስገን ቴንጋድ አምስት ፐርሰንት፣ እኔ ቴንጋድ አንጎጫ ነው አምስት ፐርሰንት አንጎጫ እና እኔ ማምዬ ቴንኪው። እኔ ማምዬ ወዳታለሁ። ለምንድን ነው የምትወጫት ብትሉ፣ አጣላኝ አማራነትን ትኖሯል። ሺዝ ናት። ፌክ አማራ ዲጂታል አማራ አይደለችም። የጌም አማራ አይደለች። የጌም አማራ አይደለችም። ዲጂታል አማራ አይደለች። የቀሚስ አማራ አይደለች። የታፕታፕ የኮፒሊንክ አማራ አይደለች። የፍምስና አማራ አይደለችም። በቃ መጠላኛ እና እስቲ አሁን የጉቺ እና እኔም ፌር ሆኜ ነው የማወራው ታቆኛላችሁ እ ምንም ሀፍነት እንትን ውስጥ የጉቺ እና የማሜጥን ጥል ከምንጀምር የሚባለውን ነገር አወራና ብሬክዳውን አደረግ እና ፍርዱን ለሕዝብ እሰጣለሁ እና የቤታዮ ጌም እና ማሜላዮ ጌም ነበረ። በቤታዮ ሳይድ ዘጠና ሺህ ሰው ነበረ በማሜ ዳኘው ሳይድ ስድስት ሺህ ሰው ነበር። ያ ዘጠና ሺህ ሰው ቢኮዝ የጌም ዲፍረንሱ የጌም ዲፍረንሱ ኢትዋስ ትንሽ ቤተል ዳኘው ቤተል ዮናስ ጋር እቁም ጣሉት። ጌመሮች ሄደው እቁም ጣሉ ቤተል ጋር። አንዳንድ ጊፍተሮች ስለሚፈሩ ስለሚሰድቡ ተደብቀው በነመማር በነምናምን ልከው ጊፍት ሰጡ። በማሜዳኛው ደግሞ ሪል አድናቂዎቿ፣ ወዳጆቿ ነበሩ። ያ ማለት ዘጠና ሺህ ሰው ተሸክመ ምን ቁም ነገር አለ? ተምችና ኩብኩባ አላቸው። ምንም ጥቅም የላቸው። ዲፍረንሱ እኮ ትወስ ላይክ ሁለት ሁለት መቶ ሺህ አደለ? ዲፍረንሱ እንዴት? ዘጠና ሺህ ሰው ተሸክመ፣ ሁለት መቶ ሺህ ደግሞ። ቤታ እኮ ድምቀት ናት፣ ንግስት ናት። የቲክቶክ ድምቀት አደለች? ወርቅ አደለች? ዘጠና ሺህ ሰው ታዲያ ምን ይሰራል? ቤታን ለማየት ነው ሄደው። ለእኔ ያሸንፈችው ማሜ ዳኛ ናት። ብሩኪ ሶስት የገባው ማሜዳኛው ነው። ግን ቤታ እየሄደች አትጣፈው አለች። አንበሳ ስታሳዝነኝ እየዞረች አንበሳ ቁባውን ትጥላለች። አሁን የቤታ የዛን ቀን ጌሙ ላይ የተገዛ እንደሆነ ያስታውቃል። ኑድል ምናምን እየበሉ እነዚህ ፊሊፒኖ ምናምን ቻይኖች ናቸው ቁጭ ያሉት እንጂ ዘጠና ሺህ ሰው ቁጭ ብሎ ማናት? ማሜ ጋር ስድስት ሺህ ሰው ነበረ፣ ስድስት ሺህ ሰው ነበረ። ዘጠና ሺህ ሰው። ሁለቱም አማራ ልጆች ናቸው። አሁን ልንገራችሁ ነው ልጆች፣ ከዛን የሆነ ምስት እንትን ነበረ። ከዛን ቱቢ ፌር ቱቢ ፌር ከጉቺ ጋር ጉቺ ምንም አላረገችም የዛን ቀን አይ ቲንክ ማሜ ሃይፕ ዶና እልክም ይዟት፣ ጉቺን መናገር ጀመርሽ እንጂ ማሜ ጉቺ ላንቺም ሰታለች፣ አንበሳ ለቤታም ሄዳ ሰታለች። እንትን ያላት ልንገራችሁ፣ ጎንደሬዎች እንዲህ ናቸው አሉ። እንደሰማው እኔ ጎጃሜ ነው፣ ግን ጎንደሬዎች የሀገሬ ልጅ ምናምን አያውቁም። የሀገር ልጅ ጎንደርን ነው የሚያውቁት ጎንደር ቀጥሎ የሚያውቁት ኢትዮጵያዊነት። ሰሞኑን ትናንትና ትናንትና፣ ታዲያ ማሚ ችግር ይሄ ነው። የሀገሬ ልጅ ስትል ቤታን ዘረኛ። ቀኑ ቅዳሜ ነበር ትዝ ይለኛል። የዛን ቀን መቶ ብር ትኬት ታግንቻል። ስራ አርፍጄ እየሮጥኩ ሴ ምን አለች ማሜ? ጉቺን የሀገሬ ልጅ ናት ጉቺ። ቤታን የሀገሬ ልጅ ናት፣ የሀገሬ ልጅ ናት ትላለች። ገብቷችኋል? ዘረኛ ናት። ይሄ ድሬ ቤታን የሀገሬ ልጅ ናት፣ የሀገሬ ልጅ ናት ትላለች። በሱ ምክንያት ነው የጠመርኳት ነገር ነው ያ ግን፣ ቤታ ማናት ጉቺ የዛን ቀን አይዶንት ቲንክ ምንም ያረገች አይመስለኝም። ግን ከዛን ጊዜ በኋላ ከዛን ጊዜ በኋላ ቤታ ሪከርደሮችን እንትን እያረገች ሌሎች ቤቶችንም በጣም ጀምር እንዲህ ጣን ቤት ውስጥ ሲሸጥ ሰው ያለ ይመስለኛል። ብቻዬን ነው የምኖረው ታውቃላችሁና ጣን ቤት ውስጥ ሲሸጥ ሰው ያለ ይመስለኛል እና ቤታ ሪከርደሮችን አፍን ትከራያለች። እንደ ሄለን ሾው አፍን ተከራይታ እኔን ማሰደባለች። ማሜዳኙ እስከ ጆን መሀል በትዳራ ሲገቡ ምናምን ጉቺ ቁጭ ብላ አየች። በጣም ውስጥም ገባው ኖሎ ኖሎ እጣን ከርቤ ነው ማጨሰው። አይ ላቭ ቢካዝ ቤት ሰው ያለው ይለ ቡና የሚፈላበት ቤት ምናምን ፊል አደርጋለሁ። የሰው ልጅ የሚኖርበት ቤት ቤት ይመስለኛል ወይ የሴት ልጅ ብልት። ሆነስትሊ አናቶሚ አሁን ሴት ልጅ እዚህ ጋር ቁመቷ ቢሆን የማሜላኛ ነገር እዚህ ጋር ቢሆን ብልት እኮ ኢትስ ላይክ ንቢትዊን ደ ሌግ ነው፣ እንደዚህ ነው የሚሆነው እንጂ እንዴት የሰው ብልት እዚህ ጋር ይሆናል? ምልት ብላችሁ ኤዲት አርጋችሁ ወሰታችሁ ቺምናት ሊታወረዷት ሄዳችሁ። ከዛም በኋላ ደግሞ ከጆኒ ጋር ግብረ ስጋ ግንኙነት አደረገች ብላችሁ። ሰው ግብረ ስጋ ግንኙነት ሲያደርግ ሴት ልጅ አልዘጋም አትልም። የሰሞት አልዘጋም honestly ማለት ነው። አሁን ጆኒ ዝዩ ሲላት አልዘጋም ሚድ አልሆነም አላረቦም ማለት ነው። ገብቷቸዋል። ሌላ በተቃራኒ ቢሆን አምናችሁ ነበር። እሱን ግን አይ ቲንክ ፐርሰናል ይሄ ባለላምስ ችግር አለባቸው። ይኸው የመሬት ላይ ችግርን ደግሞ ላይ ላይ ማውጣት ይህ የዘላለም ነው የሚቀመጠው። እሱን ደግሞ ቢሰሩበት ጥሩ ነው። እና ይሄ ሁላ ነገር ሲያረጋት እ ቢያረጉም ባሏ ነው። አሁን እኛ ማንሳማ ደሞ ጦ እና ይሄንን አየው። ይሄ ሁላ ሲያዋርዷት እ ጉቺ ለምዝማለች። ጉቺ ደግሞ መጀመሪያ ላይ ተሰልፍ ያለው መጀመሪያ ተሰልብ ያለው እኔ የገባኝ ማለት ነው። አሁን ምንድን ነው ችግራችሁን በገጌችን ችግራችሁን በውስጥ መጨረስ። ስፔሻሊ ጓደኛ ማቾች ከሆናችሁ ሚስጥር ሼር የምትደራረጉ ሰዎች ብዙ ጊዜ ቲክቶክ፣ ኢንተርኔት ላይ አብራችሁ ቆያችሁ ሰዎች ከሆናችሁ ማንም እየተደበረብሽ መሰዳደሙ ፌር አይደለም። ገብቶሻ ማንም እየተደበረባችሁ? ኖባዲ ኬርስ ተጣላሻለሁ። እኔ አይ ዶን ኬር ባይ ዘው ይህሚመስል ከ ያለሽ ምናምን። ግን አንቺ ጋ ጉቺ ጋር ተጣለሽ ለእኔ ኮንተንት ሊሆናችሁት እኔ ስለ እናንተ አውራለሁ። ዱዋይ ኬራባችሁ ጋይስ፣ በመጣላታችሁ ነው በመሰዳደባችሁ፣ በመወራረዳችሁ የምትቀይሩት ነገር አለ ነው? ግን ሰዎችን አፌክት ታደርጋለች። በምትሰዳደቡበት ነገር እዚህም ልትደራረሱ አይገባም ነበር። እዚህም ልትደራረሱ አይገባም ነበር። በውስጥ መጨረስ ሲቻል ምናምን እዚህ መሰዳደቡ አስፈላጊ እትወዝ ናት ኔሰሰር እና ስፔሻሊ ደግሞ ዛሬ ሰማውት በጣም ነው እኔ ማሜ እወዳታለሁ፣ ባይዘው ለምን ጀግና ናት ብዬ አስባለሁ። እናትነቷን ወድላታለሁ፣ አከብራታለሁ፣ ነፃነቷን ወድላታለሁ። አትሊስት ሺስ ትራይንግ ሄር ቤስት ቱ ሬዝ ሄር ኪድስ ብዬ ምናምን ነው በቃ። ከዚህ በፊት ደግሞ የሰፖርት ማረጋት ወጥ ሰራች። አሁንም ሚ ከስራ ረበ የገቡት የበጎጥባገ ደስ ይለኛል። እነዚህ አይነት ሴት ናት፣ ሬስፔክት ልናደርግ ይገባል። ከዛ ጉቺ ላይ ግን ፌር አልነበረም፣ ጥሩ ማለት ነው። ምክንያቱም ማሜን የጀመረችው ማሜ፣ ሳቧን ትንሽ ሰጥታ ብታልፎ ጥሩ ነበረ። ግን እንትን ሲባል ጉቺ ቆይታ ሄደችባት ትናንትና። ተሰዳደጉ ሰደብቻት ወይም የሰሞ ነበረ። ግን አሁን ስድባችሁ ይሰለቻል። ይቅርታ አርጉልን ሁላችሁ ማለት ነው። ሰለቻ ቤታ ሞታ ትሳደባለች። ቤታም አይኑሯም ደንዝዟል። ጭንቅላቷ መላያል አልቆ አልቆ ቀሏ ቀርቷል። ዊጎቿም ሰፋፍተዋታም ስታሳዝን። ከዛም በኋላ ስድድባችሁ ደግሞ ይሰለቻል። ዛሬ ግን አዘንኩ አዘንኩ። ያዘንኩት ትናንትና የልጆች እናት ሁለቱም የልጆች እናቶች ናቸው። ሲሰዳደቡ ጉቺ ቁጭ ብላ መነፅር አድርጋ ትንጽሬና አላረኩ ትሳደባለች። እና ስምንት ሰው ቁጭ ብሎ ያያታል። ተይ የሚላት የለም፣ ተይ አቁሚ የሚላት ሰው የለም። ቁጭ ብሎ ይሰማታል ይሰማታል። እዚህ አፕ ላይ ተይ የሚሏችሁን ሰዎች አቅርቡ ውዶች። ተይ ሚሊሽን ሰው አቅር ይቅርብሽ፣ ይቅርብሽ፣ ሚሊሽ አትሳደል፣ ይሄን ቃል አትጠቀም፣ ይሄን ንግግርሽን አረም፣ ሚላችሁን ሰዎች ወዳጅ አ እና እንትን አ ድገር ማሞት ኋላ ፎቶዎቹ ምናምን አላት። ማሜ እኮ ሳይበር ሴኪሪቲ ነው ያጠናቸው። እኔ አላውቅም፣ ሁሉም ሰዎች ዲቴል ዲቴል ይዛ ነው የመጣችሁ።

አንተ ገርማሙ የምትባሉ ምንክርክ ምክር አንተ አሁን እዚያ የሚያሳስብህ ፕሮስቴት ካንሰር ይሄ ትልቁ ዋንጀትን፣ ይሄ ደግሞ ካሜራ፣ ይሄ ፕሮስቴትን እና ግዛት መውሰድ ቀን ቀን ናፕ ማድረግ እንዱና ፎርጌት ቢካዝ ያ ስሊፕ፣ ፕሮቲንን ማስተካከል፣ ቫይታሚን ዲ አጥንትን ላይ መስራት አለብክ። ያ እነዚህ አይነት ነገሮች ላይ እንጂ ቲክቶክ ላይ በአክተር ፎቶ ተደብቀክ ትልቅ ሰው ይጨንቃል እርስዎ እኮ ትልቅ ሰውነት መቼ ነው ፕሮስቲቱትን ቼክ ያስደረጉት ማለት መሽናት ብርቅ እስከሚሆንብዎት ነው የሚጠብቁት ሽማግሌ ናቸው እሳቸው ቫይብሬተር ጥሩ ሰው ይቅርታ አርጉልኝ ቫይብሬተር ፋን ነው የሚባለው። ጥሩ ማየም ነው ግን ጥሩ ነው። ህሊና አለ እኮ ተቀምጦ እኮ መነሳት ሀሳብ የሚሆንበት እኮ ሰውዬ እኮ ነው። ገርማ ነው የሚባለው። እዛም በኋላ የሆነች ልጅን አረባ ሀገር ጉድ የሰራት ኢትዮጵያ ግቢ ላገባሽ ባሽ ነው ምናምን ብሎ የወንድ ትንሽ የለውም ማስረገዛት ተደብቆ ሲያስፈራሩ ነበር። ከመወፈሩ መጥቆ የመልኩ መክፋት ሆኖ እኮ ነው ሽኩሩ እድሜው ቴው ትልቅ ሰው ይከበራል እኮ ቢያንስ እንኳን እንደ ስራው እንደ ትልቅ ሰው ባይሆን። ይህ መክፋት ወሬክ ደግሞ እንጨት እንጨት ማለት ኤኒዌይ ባክ ቱ ኮንቨርሴሽን ምን ላይ ነበር? እኒ ሴቶች ግን ተያለው ቫይብሬተር ብቻ ነው ተያለ። ቤታማ ሰርግና ምላሿ ነው። ቤታ በጣም ነው ደስ ያላት። ንግስቷ ቤታ ቤታ ምትለው እንደዚህ አይነት ጠላ ቤት ስድብ ቦታ ስለ እሷ ስትሞገሳ ብላ ምትሰማ ናት። እኔ ስሞገስ እኮ ምገባበት መማጥ እኔ እዚህ ፔጅ ላይ ሲያሞግሱ አወርዳቸው ላይ ከፔጅም ብዙ ቦታ ላይ ወይ ሙዚቃ የሚሰማበት ቤት ወይ በጣም እንጂ የዞርኩኝ አልሞገስም። ስድብ ቦታ ደግሞ ቁጭ ብላ በቃ ገስት ላይ ሃ ብላ። ኤንዌይ ትናንትና ዛሬ ነው መሰለኝ የሆነ ፔጅ ላይ አይቼ ማሚዬ ቤች፣ ከፍታ ስለ ልጅ ታወራለች። አሁን ማሜ ያንቺን ልጆች ሲነኩ ምን እንደምትሆኝ ያውቃል። ምን እንደምትሆኝ ያውቃል። ልጆችሽ ልጆቼ ናቸው እያንችን ልጆች ክፉም እንዲያያቸው በቃ እንደ ልጆቼ ሲነኩብኝ አብዳለሁ። የማንንም ልጅ በነገራችሁ የማንም ልጅ ሊሰደበ ይቀባል። ከማሜ ስለተወለደ አንድ ልጅ በማሜ ምክንያት ንጹህ ሕፃን ልጅ አይሰደም። ተግባባል። የማንም ልጅ የማንም ልጅ አይሰድም።